ፍጡር ቤዛ መሆን አይችልም። አይግባችሁ፣ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምየ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችን፣ ቤዛ ልጇ ነው። አትደንግጡ። ሰላም፣ ጤና ይስጥልኝ የተከበራችሁ እና የተወደዳችሁ የሙጉማዘ ዩቲዩብ ቻናል ቤተሰቦቼ፣ እንደሰነበታችሁ ሁላችሁም እያላችሁበት ሰላምታ ይድረሳችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ፣ በሰላም አደረሰን። እንግዲህ ከዚህ በፊት ለማታውቁኝ እንዳለ ፈንታው እባላለሁኝ። ዛሬ ይዤላችሁ የመጣሁት ትናንትና ዛሬ የሚዘዋወር አዲስ ቪዲዮ አለ። እሱም ከቃላት ጨዋታ ጋር ተያይዞ ቤተክርስቲያንን ያሉ ምዕመናንን ሊያደናግሩ የሚችሉ ነገሮች ናቸው እና በዛ ቪዲዮ ዙሪያ መልስ ሊሆን የሚችል ቪዲዮዎች አጠናቅሬ ይዤ መጥቻለሁኝ። አብራችሁ የምትቆዩ ታተርፉበታላችሁ። ለጥያቄዎቻችሁም መልስ ይሆናል፣ መደናገርም ይቆማል ብዬ አስባለሁ። እስኪ ቪዲዮውን። ያው ፍጡር ቤዛ መሆን አይችልም፣ ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛነሽ አሉ ለዓለም እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሻሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውቶ ዕብራውያን ምዕራፍ ዘጠኝ ቁጥር 11 ላይ ምዕራፍ ዘጠኝ ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች፣ ማለት ለዚህ ፍጥረት ባልሆነችን ድንኳን ፈጽሞ ወደ ቅድስ በገዛ ደም የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጅዋ ነው ቤዛ የእመቤታችን የቅድስት ድንግል ማርያም ልጅዋ፣ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ በቀራኒዮ ላይ የሞትና የኃጢአት መድኃኒት ለእኛ የተሰጠ ለበበሉ ስለዚህ የዘላለም ቤዛነትን አግኝተው አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም፣ አይደለም። አንድ ጊዜ ፈጽሞ። በዛሬው ዕለት፣ በዕለት ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የተፈረደ የፈረደበት ሮሜ 34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ አባት እስራኤል ሞስ መበዘ እያምሩ ይገብሩ አባቶ የሚያደርጉትን አያውቁምና ይቅርበላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። በነገራችን ላይ በጣም የሚያሳዝነው ነገር የኢየሱስ ክርስቶስን ቤዛነት ለማስረዳት የእመቤታችንን ቤዛዊት ዓለምነት መካድ አስፈላጊ አይደለም። የእመቤታችንን ቤዛዊት ዓለምነት ከጌታ ቤዛነት ጋር ለማመሳሰል መሞከርም ትክክል አይደለም። ኢየሱስ ክርስቶስ ሲያድነንና ሐኪም ሲያድነናል አንድ ነው ትርጉሙ። በቃ ሐኪም ሰው ታክሞ ይድናል። ስለዚህ ሐኪሙ አክሞ አዳነኝ እንላለን። ኢየሱስ ክርስቶስ ደግሞ አዳነኝ እንላለን። ሁለቱን አዳነኝ ቃሉ ማለት ነው አዳነኝ ማለታችን አንድ አይነት ትርጉም ነው የሚሰጠው? አንድ አይነት ትርጉም አይሰጥም። ስለዚህ ቤዛ ዊት ዓለም ስንል መቤታችን ምን እያልን ነው? ጌታችን ኢየሱስ ክርስቶስ ቤዛችን ነው ስንል ምን እያልን ነው የሚለውን ነገር ላማጤን ይጠበቅብናል ብዬ አስባለሁ። መምህራችን የአረጋ አበጋዝ በዚህ መልኩ ይመልሰዋል። ይህ ቪዲዮ አሁን ለዚህ አባት የተመለሰ መልስ አባታችን የተመለሰ መልስ ሳይሆን ከዚህ በፊት እንድንማማርበት ከዚህ በፊት ከተሰራ ቪዲዮ የመጣ ነው። ስሙት ዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው፣ ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም መዋል የለበትም። ይሄ ማለት ይላሉ ድንግል ማርያም ቤዛ ከተባለች ሌላ ማንን ቤዛ ከተባለ የክርስቶስን ቤዛነት መሻማት ነው መጋራት ነው ፖሊቴይዝም ነው አምልኮ በዓል ነው አምልኮ ጣዖት ነው ይላሉ። ነው ወይ ግን መጽሐፍ ቅዱስ እን ኦሪት ዘፀአት ምዕራፍ 30 ቁጥር 12ና 16 ላይ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ስጥ። የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። ታሪኩ ብዙ አለው ከጀርባ ወደዛ ማብራር ከገባ ብዙ ጊዜ ያል ያ ቤዛ የተባለው ምንድን ነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል። ይህ ማለት ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ ሀያ አንድ አስራ ስምንት ላይ ሀጥ የጻድቅ ቤዛ ነው። ይሄ ነው ሀጥ የጻድቅ ምንድን ነው አለ ቤዛ ነው። ይሄ ማለት ሀጥ ስጋውን ቆርሶ ደሙን አፍሶ ሲሆን ያድነዋል ማለት ነው አይደለም። እንደዚህ ያለ ረዳ ጤነኛ ሰው አይኖርም። አግባባል ኮንቴክስት፣ አውድ አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። አጤ የጻድቅ ቤዛ ነው ካለ በኋላ ቀጥሎ ዛ በደለኛ ይቅር በደለኛ ይቅር ሰው ቤዛ ነው ይላል። ይቀጥላል። ትንቢተ ኢሳያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒትህ ነኝ፣ ግብጽን ለአንተ ቤዛ አድርጌ ሰጥቻለሁ። ግብጽም ለእስራኤል ምን አድርጌ የሰጥቻለሁ አለ? ቤዛ አድርግ የሰጥቻለ። ታዲያ ግብጽ ለእስራኤል ቤዛ ነው ማለት ልክ ኢየሱስ ክርስቶስ እንደሆነው ከሞት ያድናል፣ ገነትን ይከፍታሉ ግብጻን ማለት ነው። ለራሳቸውም እንደዛ ነው ግብጽ ማለት ለማሰው። ስለዚህ አንድ ቃል በተለያየ አግባ ለብዙ ነገር ጥቅም ላይ ይችላል። ይሄ ቃል ለዚህ ብቻ ነው። እያርገው እየወረደ አይነት ከከፍ ዝቅ የለው አይባልም። መጽሐፍ ቅዱስ እንደዛና የሚያሳየው ብዙ የኔ መሰሉ አሉ። ያሬ ሥራ 7 35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ማንን ነው የላከው ሙሴን እግዚአብሔር መላኪ እግዚአብሔር ነው ታላኪ ሙሴ ነው ወደ ማን ነው የላከው ወደ ወገኖች ወደ እስራኤል ምን አድርጎ ላከው አለ ሹምና ቤዛ ቅዱስ እስጢፋኖስ ነው ያንን የብሉይ ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ አያስፈልግም ማለት ነው ሙሴ ክርስቶስን ቤዛነት ይሻማል ማለት ነው ወደ ጭራሽ እንዲያላረዳ አይደለም እስኪ ደግሞ እዚህ አንድ ወንድማችን? በዚሁ ዙሪያ ማብራሪያ ሰጥቷል። እሱን እንስማው። ቅድሚያ ተዋህዶ ልጆች ሁላችሁ እንኳን ሰላም አደረሳችሁ። እንግዲህ እንደሰማችሁት ትንሽ ለጆሮ ጭው የሚያደርግና የሚያስደነግጥ ይሄ በመናፍቃኑ ዘንድ የምንሰማውን ምንፍቅና በእኛም እኛው ቤት ውስጥ ባሉ አባቶች ለዚያውም በቤተ ክርስቲያን መድረክ ላይ እንዲህ ያለ የምንፍቅና ንግግር መስማት ትንሽ ያስደነግጣል። እንግዲህ ወደ ሐሳቡ ስንገባ ጳጳሱ ያቀረቡትን ሐሳብ ስንመለከት የመጀመሪያውና አንደኛው ፍጡር ፍጡር ሆኖ ቤዛ የሚባል የለም የሚል ነው። ሁለተኛው ደግሞ ይሄ ብቻ አይደለም ከፍጡራን መካከል የሆነችው ከፍጡራን ሁሉ በላይ በክብሯ ንጽሕት ቅድስት የሆነችው መቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም በቀጥታ ቋንቋ ቤዛ የሚለው ቃል ሊገልጻት አይችልም፣ ለእሷ ሊነገርም አይችልም የሚል ነው። እንደውም ጭራሽ የምንዘምረውንም መዝሙር ጠቅሰው ነው። ጭራሽ እንዲህ ብሎ የሚሰብክ የሚዘምርም ስተት ነው ነው ነይነ የሚዬ ማርያም ቤዛ ንሻሉ ላለም የሚለውን ምንድን ነው ስህተቱ? ነው የሀሳቡ ወይም የምን ፍቅና ያሰኘው ምንድን ነው? የመጀመሪያው ስህተት ፍጡር ሆኖ ቤዛ የሚባል የለም። ከዛ ደግሞ ይባስ ብሎ ይባስ ብሎ ንጽህት ድንግል ማርያምን ቤዛዊት ዓለም አትባልም ማለት ይሄ በጣም በጣም ነውርም፣ በጣም ትልቅ ምንፍቅናም ነው፣ በጣም ስህተት ነው። ሲጀመር ገና ገና ሲጀመር የክርስቶስን ቤዛ ኩሉ ዓለም ብለን ጌታችን ኢየሱስ ክርስቶስን ቤዛ የምንልበት አንቀጽና ቅዱሳንን ቤዛ የምንልበት አንቀጽ ቃሉ ቢመሳሰልም ክብርና መጠኑ ይለያያል። ይህን መጀመሪያ ማወቅ ነው። ቤተ ክርስቲያን እመቤታችንን ቤዛዊተ ዓለም ሁሉ ስትል እውነት ጠፍቷት ነው። የክርስቶስን አዳኝነት ለመሸፈን ነው። ቤዛዊተ ሁሉ ዓለም ስትል ቤተ ክርስቲያን አይ እመቤታችንን ተሰቅላ አድናል እያለሽ ነው። እንግዲህ የመጀመሪያው ሐሳብ ስንነሳ ቤዛ ማለት ምን ማለት ነው የሚለው መጀመሪያ መየት ያስፈልጋል። ቤዛ ማለት ቀጥታ ስንተረጎመው አለቃ ኪዳነ ወልድ ክፍሌ ሲፈቱት በገጽ 266 ላይ እንዲህ ይሉታል ዋጋ ካሳ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ ብሎ ይተርጉሙታል። በአጠቃላይ ዋስ ስለ አንድ ስለ ተጎዳ ስለ አንድ ስለ ወደቀ አካል ብሎ ራሱን አሳልፎ ካሳ የሚሆን ተላልፎ የሚሰጥ ስለ ዋስ ማለት ነው። ይሄ ነው ቀጥታ ትርጉሙ። ይሄ ሲባል ግን እንደየግዙ አገባብ ግን በጣም ይፈታል። እሱም በሌላ ጊዜ ይሰራበታል። ክርስቶስን ቤዛ ስንል ግን እና ደግሞ እመቤታ ቤዛ ስንል ግን ቃል ቢያመሳስለው መጠነ ክብር ግን ይለየዋል። ይሄ ማለት ግን መጠነ ክብር ስለሚለየው ግን እመቤታችን አትባልም የሚል ፍጹም ክህደት ነው። ክርስቶስን ቤዛ የምንለው ምንድን ነው? ከሶስቱ አካል አንዱ አካል አካላዊ ቃል እግዚአብሔር ወልድ ከባህሪ አባቱ ከአብ ከባህሪ ወቱ ከመንፈስ ቅዱስ ሳይለይ ከምልአትነቱ ሳይጎድል ከርቀትነቱ መግዘፍ ሳያገኘው ፍጹም ሰው ፍጹም አምላክ ሆኖ በተዋህዶ ተገልጾ ስጋውን ቆርሶ ደሙን አፍሶ የመርገምን የፍዳን ድንጋይ አንስቶ ዳግም በአዳም ርግማና ፍዳ ላንጠየቅ ከመርገመ ሥጋ ከመርገመ ነፍስ ያዳነን የቤዥን ቤዛ የሆነን ማንም ሊያነሳ ያልቻለውን ድንጋይ ራሱ በራሱ ያነሳልን ስጋና ደሜን ብሉ ጠጡ ብሎ በስጋና በደሙ ድነትና ገይዘ የሰጠን አንዱ ቤዛችን ኢየሱስ ክርስቶስ ነው። እውነት ነው። ይህን ለማንም አንሰጥ። እኛም እመቤታችንን ቤዛዊተ ዓለም ስንል ስጋውን ቆርሳ ደሟና ፍሳ ሰታል ብለን ነው አይደለም? ይህም በደንብ ያውቁት አልሳቸው። እንኳን እሷ ዮሴፍ መድኃኒት ተብሎ የለ እንዴ? ምን ይደንቃል ይሄ። ዮሴፍ በመጽሐፍ ቅዱስ ውስጥ መድኃኒት ተብሎ ተጠርቷል። እንዲህ ይላል ኦሪት ዘፍጥረት ምዕራፍ አርባ አምስት ቁጥር ሰባት ላይ ለወንድሞቹ እንዲላቸዋል እግዚአብሔርን በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከእናንተ በፊት ላከኛል። በታላቅ መድኃኒት ዮሴፍ መድኃኒት ተብሏል። እንኳንም እመቤታችን ቤዛ መባል ከትንሹ ስንጀምር በመጽሐፍ ቅዱስ ውስጥ እኮ ገንዘብ ወይም ሀብት ቤዛ ተብሎ ተጠርቷል። ገንዘብ ተራ ገንዘብ ሀብት ቤዛ ተብሏል። ለምሳሌ መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ እንዲህ ይላል ለሰው ነፍስ ቤዛው ሀብቱ ነው ይላል። ምን ማለት ነው ታዲያ? ይሄ ማለት ከእግዚአብሔር ቤዛነት ጋር አስተካክሎ አይደለም። በመጽሐፍ ቅዱስ ውስጥ እንዲህ የሚል ቃል ተጽፎ እናገኛለን። ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ይህንንም ሙሴ በቁጥቋጦ በታየው በመላእኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ ተብሏል። ይሄ ማለት ግን ሙሴ ለእስራኤላውያን ቤዛ አድርጎ ተላከ ማለት ግን ሥጋውን ቆርሶ ደሙን አፍሶ ሰጠ ማለት አይደለም። ራሱን እግዚአብሔር አድርጎ በእግዚአብሔር ቦታ ተክቶ ሥራ ሠራ ማለት አይደለም። ለዚህ እመቤታችንን እኛ ቤዛ ስንል በክርስቶስ ቦታ እየተካን ነው አይደለም? በፍጹም በመጽሐፍ ቅዱስ ለምሳሌ እንምጣ። ብርሃን ማን ነው? አማኔ ብርሃን ኢየሱስ ክርስቶስ ነው። ብርሃን የዓለም ብርሃን እኔ ነኝ አለ ኢየሱስ ክርስቶስ በአንጻሩ ደግሞ እናንተ የዓለም ብርሃን ናችሁ ብሏል። ሐዋርያት እና ብርሃን ተመሳሳይ ስላደረጋ የሐዋርያት ብርሃን አይባሉም የክርስቶስን ይጋርዳሉ ተብሎ መሰረዝ አለበት ማለት ነው። መጥምቁ ዮሐንስ እኮ የሚያበራ ፋና ተብሏል እኮ። እግዚአብሔር አምላክ ነው፣ ከእኔ በቀር ሌላ አምላክ አታምልክ አለ። ሙሴ እኮ አምላክ ተብሏል። በፈሮን ላይ አምላክ አድርጌሃለሁ ብሏል። ታዲህ ማለት የሙሴ አምላክነት ከእግዚአብሔር ይተካከላል ማለት ነው? ቃላት ስላመሳሰሉ አንድ ነገር ከዛ ነገር ጋር በክብር ተገብቶ ይነገራል ማለት አይደለም። እንደ ያንቀጹ ይተርጎባል። በአዲስ ኪዳንም ጌታ የመዝሙረ ዳዊትን ጠቅሶ ለነቢያት ተርጉሞታል። የእግዚአብሔር ቃል የመጣላቸው እነዚያ እንኳን ምን ከተባሉ? አማልክት ከተባሉ ብሏል። ራሱ ጌታ እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል ብሎ ራሱ በግ እረኛ ብሏል። አማና ይቸር እረኛ እውነት ነው። ሐዋርያትን ደግሞ የእረኝነት የጠባቂነት ስልጣን ሰጥቷቸዋል። በጎቼን ጠቦቶቼን ምራ አሰማራ ብሎ ለጴጥሮስ ኃላፊነት ሰጥቶታል። ይሄ ማለት አንድ ነው ማለት ነው አይደለም። በዚህ መቤታችን በዛቤት ዓለም አትባልም ማለት ይሄ ፈጽሞ ክህደት ምንፍቅና ነው። ቅዱስ ያዕቆብ ዘሱሩግ ለምሳሌ በዚህ በኦን ዘ ቨርጅን ወይም በእንተ ድንግልና በሚለው መጽሐፉ ላይ በገጽ 29 እስከ 34 ባለው ላይ ስታነቡት እንዲህ ይላል ሊቁ ሲናገር፣ አዳምን እንዲሞት ያደረገችው ይላል በደንብ ስሙ፣ ያቺ ክፉ ቀን ተለወጠቻል። እርሱም አለ ከሞት የሚድንባት ሌላ ቀን መጣች፣ ይላል ዝቅ ብሎ ግን እንዲህ የሚላት ሐሳብ አለች። እባቧ ሳትሆን ገብርኤል ሊናገር ተነሳ፣ ሔዋን ሳትሆን ድንግል ማርያም ቃሉን ልትቀበል ተዘጋጀች። በተንኮል ቃል የሚያስተው ሳይሆን ሕይወትን የሚያውጅ እውነተኛ ቃል ወጣ። በሞዛፍ መካከል የሞት ዕድዋን በጻፈችው እናት ፈንታ ቤዛ ማለት ፈንታ ዋስ ማለት አይደለም። በሔዋን ፈንታ የሞታችን ምክንያት በሆነችው ፈንታ ቤዛ ልትሆን ማለት ነው። ስለዚህ ልጇ የአባቷን ዕዳ ሁሉ ከፈለች ይላል። እንደውም ጭራሽ እመቤታ ዕዳ ከፋይ ብሏታል። ይሄ ማለት ግን ክርስቶስ ዕዳ መክፈሉን አቆሞ እመቤታችን ከፈለች ማለት ነው አይደለም፣ ምክንያት ዕድነት መሆኗን ነው። ወደ አባ ጊዮርጊስ እንግባ። ሰዓታቱ ላይ እንዲህ ይላል። በመጽሐፈ ሰዓታቱ ላይ ሁሎሙ ለእግዝእትነ ማርያም ላይ እንዲህ ይላል ንትፈሳኩልነ በዝክረ ስምኪ ጦም ወበደ ማስካልኪ ማዕድም ቅድስት ማርያም ቤዛዊ ተኩሉ ዓለም ይላታል። ቃል በቃል ስንተረጉም የዓለም ሁሉ ቤዛ ቅድስት ማርያም ወይ በሚጣፍጥ ስም አጠራርሽና የሚያምር በሆነ ፍሬሽ ክርስቶስ ደም ሁላችን እንደሰታለን ይላል እና አባ ጊውር ጊዜ ጋር ስጫ ተሳስቷል ማለት ነው። ሰዓሉ ለነ ሐና ኢያቄብ ወለርክምዋ ለማርያም ቤዛዊ ተኩሉ ዓለም ይላል። ሐናና እያቄ ብለ እናንተ ሰላምታ ይገባል። የዓለም ቤዛ የምትሆን ወይም የዓለም የመዳኛው ምክንያት። አያችሁ፣ ለመቤታችን ሲቀጸል የመዳ ምክንያት በመሆኗ ቤዛ ትባላለች እንጂ ተሰቅላ አዳነች የሚል ኮንቴክስት አይደለም። ስለዚህ ይኸው ተብላለች። እና አባ ጊዮርጊስ ሰዓታቱን ቀደን እንጣለው። ለምሳሌ እንዚራ ሰባቱ ላይ እንዲህ ይላል። የምስጋና ሽም ዜና እስከ ምድር ዳርቻ ደረሰ፣ እስከ ውቅያኖስ መጨረሻ ተመላለሰ። በመጀመሪያ የገነት በር በሔዋን በደል ምክንያት ተዘጋ። በመሸም ጊዜ ባንቺ ጽድቅ ተከፈተ ይላል። በደንብ ሰው በሰይጣን ጦር የቆሰለው የድነት መድኃኒት በአንቺ ተሰጠ። በኃጢአት በደንብ አድምጡ። በኃጢአት የሞቶ ባንቺ ጽድቅ ዳነ ይላል። በኃጢአት የሞቶ ባንቺ ጽድቅ ዳነ ብሎ ነው ቃል በቃል የሚናገር። እመቤታችን እንዴት ነው ቤዛ መድኃኒት አትባል? ሌላ ምን ጨምር ንግስቶ ዓለም ባንቺ ዳንኤል። ቃል በቃል ይሄው ዚራን ሰባ እንዚራ ስብሐት ዝማሬው ላይ አባ ጊዮርጊስ ዘጋስጫ ዓለም ባንቺ ዳንኤል። አይ ይሄ ማለት እመቤታችን ተሰቅላዳለ አባ ጊዮርጊስ ጠፍቶት። ሌላ ምን ለምሳሌ መስቀልን እንደ መስቀል ቤዛ ነህ እኮ እንላለን አይደል? ዘውትር ጸሎት እነ ይሄም ስህተት ነው ማለት ነው። መስቀል ቤዛ ነህ መስቀል መድሀኒ ተነፍስን እንለዋለን ስለዚህ ዘውትር ጸሎቱ ስህተት ነው። አይ መስቀልን ቤዛ ያልነው ነው፣ የተሰቀለውን ክርስቶስን እየጋረረ ነው ይሄ አይደለም፣ በሱ ምክንያት በመሆኑ ነው። እንዲህ በጣም ብዙ መጥቀስ ይቻላልና፣ ፍጡር መድኃኒት የለም ቤዛ የለም። እንደገና ደግሞ ቤዛዊ ተኩሏል አትበሉ የሚል ይሄ ራሱ ክደት ነው። እውነት ለመናገር እውነት ለመናገር ነይና እምዬ ማርያም፣ ነይና ቤዛዊተ ዓለም ማለት እመቤታችንን ጌታችን መድኃኒታችን ኢየሱስ ክርስቶስ የፈጸመውን የማዳን ስራ የከፈለልንን ዋጋ እሷ ከፍላለች የሚል አውድ ይዞ የዘመረ ማንም ኦርቶዶክሳዊ የለም። ስለዚህ ሙሴ አዳኝ እንደተባለ ቤዛ እንደተባለ ገንዘብ ቤዛ እንደተባለው ሁሉ ኢየሱስ ክርስቶስ ቤዛ ስንል አንድ አይነት እንዳልሆነ ይታወቃል። ጌታ አባታችንና ጌታችን ራሱ ኢየሱስ ክርስቶስ ሆኖ ሳለ እራሳቸውን ይህን ሊቀ ጳጳስ አባ አባታችን ማለታችን ስህተት ያደርገዋል ወይ? ምክንያቱም ከአባታችን ከእግዚአብሔር ውጭ ሌላ አባ ብለን እንድንጠራው ከመምህር ውጭ ከመምህራችን ከኢየሱስ ክርስቶስ ውጭ አባ ብለን የምንጠራው ሌላ የለም ነገር ግን እነሱን አባቶቻችን አባት ብለን ስንጠራቸው ጌታችን ኢየሱስ ክርስቶስ አባታችን ብለን የምንጠራው ጋር ተመሳሳይ ነው ወይ ትርጉሙ ነው ተመሳሳይ አይደለም ስለዚህ ይሄ ተመሳሳይ ካልሆነ ለምንድን ነው ይህንን ሀሳብ አንስተው ስህተት የተሰበከ መንፍቅና የተሰበከ አስመስለው አዲስ ሕግ ወይ ደግሞ አዲስ ዶግማ ያመጡ መስለው ለመታየት ለማቅለብ ለመናገር ለምን እንደፈለጉ አይታወቅም። እመቤታችንም መድኃኒታችን ናት ስንል ጌታችን ኢየሱስ ክርስቶስ ያደረገውን ፍጹም የማዳን ስራ የሚተካከል የሌለውን ቀዳሚ ተከታይ የሌለውን የማዳን ስራ ለውጠን እየሰጠን እንዳልሆነ ራሳቸው ሊቀ ጳጳሱ የሚያውቃሉ፣ እኛም እናውቃለን። ያደግነውም ሞትን በሞቱ ይሻረልን ፍጹም የተቤዥንና ያዳነን ኢየሱስ ክርስቶስ ነው እንጂ እመቤታችን ማርያም ይህንን በመስቀል ላይ የተከፈለልን ዋጋ ከፍላልና አለ ብለን አናውቅም። ለምሳሌ እናንተ ታማችሁ ዶክተር ያድነኛል ብላችሁ ሄዳችሁ ብትድኑ እና ከህመማችሁ ዶክተሩ አዳነኝ ብትሉና ጌታችን መድኃኒታችን ኢየሱስ ክርስቶስ አዳነኝ ብትሉ አንድ ነው ወይ ትርጉሙ ነው? ስለዚህ እግዚአብሔር የሚረዳበት መንገድ ሰው እንደሚያስበው አይደለም። እኔ እመቤቴ መድኃኒቴ ናት ስልና ጌታ ኢየሱስ ክርስቶስ መድኃኒቴ ነው ስል፣ እግዚአብሔርም ጠንቅቆ ያውቃል፣ እኛም ጠንቅቀን እናውቃለን ምን እያልን እንደሆነ ማለት ነው። አንተ አባትክን አባቴ ስትልና እግዚአብሔርን አባቴ ስትል አንድ እንዳልሆነ ሆኖ እመቤታችን ቤዛዊ ናት ስል በልጇ አዳኝነት አምኜ በሷ ምልጃ ተማምኜ በየትኛውም ጉዳይ ቤዛዊ ናት እስካልኳ ድረስ ቤዛዊተ ዓለም የሚለው ስም ይገባታል። ይቆየን። እስከዚህ ሰዓት አብራችሁ ስለቆያችሁ አመሰግናለሁ። ይሄ ቪዲዮ የሚያስተምር ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ሼር አድርጉትና ይማሩበት። አመሰግናለሁ።